ህገወጥ የምርጥ ዘር ዝውውርን በጋራ መከላከል ይገባል ሲል የአማራ ክልል ግብርና ጥራትና ደህንነት ባለሥልጣን አሳሰበ። በምርጥ ዘር ልማት ለሚሳተፉ አካላት የሚውለውን የብድር አቅርቦት ለታለመለት ዓላማ ማዋል አለብን ያሉት ደግሞ በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ ናቸው። ኃይሉ መላክ ተጨማሪ ምርትና ምርታማነትን ለመጨመር ምርጥ ዘር ላይ ትኩረት መስጠት ለነገ የሚባል ጉዳይ አይደለም። በአማራ ክልልም ለምርጥ ዘር ስራ የሚውል 10677 ሄክታር መሬት አለ፣ እንደ ባለስልጣኑ መረጃ። ያም ሆኖ ግን አሁን ላይ በምርጥ ዘር የተሸፈነው ከ4000 ሄክታር አይበልጥም። በአንድ በኩል ደግሞ ባለስልጣኑ የዘር ማባዣ የሚሆን የመሬት ችግር ገጥሞኛል ይላል። እንዴት ስንልም የክልሉን ግብርና ጥራትና ደህንነት ባለስልጣን ዋና ስራ አስኪያጅ አቶ ፈንታውን ስጦታውን ጠይቀናል። የመድረኩ ዓላማ ሁለቶችን ጉዳዮች ማጣጣምና ሁለቱንም አቀናጅቶ ወደ ስራ መግባት ነው። በአንድ በኩል በእጃችን ለዘር አባዥዎች የተሰጠውን መሬት ስራ ላይ ያልዋለውን ጦ የሚያድረውን መሬት ወደ ዘር ብዜት ማስገባት ነው። ይሄኛውን አንድ ችግር መፍታት ነው። በሁለተኛ ችግር ደግሞ መሬት የላቸው ሆኖ ነገር ግን በ ዘር ብዜት ማባዛት ውስጥ በራሳቸው መሬት ማባዛት የሚፈልጉ በርካታ አርሶ አደሮች አሉ። በእርሻ ኢንቨስትመንት መሬት የሚጠይቁ እነዚህም በተመለከተ ዛሬ የመሬት አስተዳደር ቢሮ የእነሱን ችግር መፍታት እንደሚችል ቃል ገብቷል። እሱን ታሳቢ ያደረገ ያልተዘራውን መሬት በእጃችን ያልሆነ ወደ ስራ እናስገባለን። አትዘሴም ታይም ደግሞ መሬት የሚፈልጉ ባለሀብቶችንም በተለይ ለምርጥ ዘር ለክልላችን አንዱ የኢኮኖሚ እድገት ያመጣል ብለ የምናስበው ከ30 እስከ 50 ፐርሰንት የምርት ጭማሪ የሚያሳየው ምርጥ ዘር የተጠቀሙ አርሶ አደሮች ነው። ስለዚህ የምርጥ ዘር ጉዳይ የክልሉ የጀርባ አጥንት ጉዳይ ነው። እሱን ለመፍታት ሁለቱን ማጣጥመን ወደ ስራ እንገባለን ለማለት ነው። ከሌሎች አካባቢዎች ወደ ክልሉ በሚገቡ ምርጥ ዘሮች ላይ ከፌዴራል መንግስት ጋር በጋራ በመሆን የቁጥጥር ስራዎች እየተከናወኑ መሆኑን የገለጹት ስራ አስኪያጁ ህገወጥነትን በጋራ መከላከል ይገባል ብለዋል። በፌዴራል ደረጃ በጋራ መድረኮች ግምገማ ተካሂዶ የትኛውም ክልል ወደ ክልሉ ምርጥ ዘር ሲገባ ክልሉ ሳያውቅ እንዳይገባ የጋራ ስምምነት የተደረሰበት ስለሆነ አሁን ባለው ነባራዊ ሁኔታ ክልሎቹ ክልሉ ሳያውቅ እኛ ሳናውቅ ወደ ክልላችን የሚገባ የምርጥ ዘር አይነት የለም። የሚገባም እና አስፈላጊ ሆኖም ከተገኘ ከሚልከው ክልል ጋር የጋራ ስምምነት ተደርሶና የዘሩ ሁኔታ በደንብ ተፈትሾ ታይቶ በትክክለኛነትም ምርጥ ዘር መሆኑ ሲረጋገጥ ብቻ ወደ ክልላችን እንዲገባ ይደረጋል። ይህ ማለት ግን በተሾላላኪ መንገድ ወይም ደግሞ ሳይታወቅ አልፎ አልፎ ዘር አይገባም ብሎ ደግሞ መቶ ፐርሰንት መናገር አይቻልም። ሊኖር ይችላል። እሱንም መፍታት የሚያስችል የራሳችን አቅማችን አጎልብተን አጠናክረን ይህንን የህገወጥ የዘር ዝውውርን ለመከላከል ጥረትና ለማድረግ ነው አንዱ የመድረኩ ዓላማ። እሱን ጭምር ታሳቢ ያደረገ ስለሆነ በዛ መንገድ እንፈታለን ብለን እናስባለን። ሁለት ቀን በቆየው የባለድርሻ አካላት የምክክር መድረክ ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪና የአማራ ክልል ግብርና ቢሮ ኃላፊ ዶክተር ድረስ ሳህሉ በምርጥ ዘር ልማት ለሚሳተፉ አካላት የሚውለውን የብድር አቅርቦት ለተፈለገው ዓላማ መዋል ይገባል ሲሉ አሳስበዋል። ከግብርና ቁጥጥር ባለስልጣን መስሪያ ቤት ጋር በጋራ ሆኖ ቁጭ ብሎ የፋይናንስ ኢንክሉዥን ስርዓታችንን እንዴት እናስተካክል፣ እነማን ተጠቃሚ ሆኖ የሚለውም መነጋገር አለብን። ዝም ብለን ፋይናንስ ችግር አለን ልንል አንችልም። የእኛን ሀገር የቢዝነስ ባህል ታውቁት አላችሁ። እኛ ባንኮችን የምናስጨንቃቸው ኮላተራል ላይ ስትሪክት አትሁኑ በቂ ብር ስጧቸውና ዘሪ ሰብስቡ ያልን እንጫናቸዋለን። ግን ቅድም ደግሞ ሲባል እንደነበረው አንዴ ብዙ ብር ያወጣና ባመረተው ልክ ሳይሆን በዛ በወጣው ልክ ግሬን ቀየቀባ መሸጥ የሚሞክር አኒቲካል የሆነ ዘራባች ደግሞ እየተፈጠረ ከሆነ እሱንም በጥንቃቄ መመልከት ያስፈልጋል። በቃ የኔ ነው ብሎ በባለቤትነት ይዞ ተጨንቆ ነገን አስቦ ከአርሶ አደሩ ጋር እንደሚኖር አድርጎ እየሰራ ስላልሆነ መጠንቀቅና ሌላ ኦልተርኔቲቭ ሜይዥር መያዝ አለብን የሚል አቋም እየወሰድን ነው። በቅርቡ የጸደቀውን ህግ በመተግበር ግብርናውን ማዘመን ይገባል ያሉት ዶክተር ድረስ የሚስተዋሉ ችግሮችን በመፍታት አርሶ አደሮችን መደገፍ አለብን ብለዋል። ባለሀብቱ በኤክስቴንሽን ስራ ላይ ይግባ የሚል ህግ ወጥቷል፣ መመሪያ ወጥቷል፣ ማዕቀፍ ተዘጋጅቶለታል። በሚኒስትሮች ምክር ቤት ጸድቆ የወጣ አዋጅ አለ። በዚህ መሰረት ቀጣይ እናወርዷል መስራት ነው።